አይ ምንም ደብተሩን እንደተቀበልኩ እኮ ልነግርህ ነው። የስንት ጊዜውን ነው የምታወራህ? አይ ያልነገርኩ መስሎኝ እኮ ነው። ማንም ምንም አይጠይቅህም እኮ። እንዴት አዳንካት እኮ ማለታቸው አይቀርም። እና በቃ መንገድ ላይ አየኋት፣ ከዛ ምልክት አሳየችኝ። በቃ እኮ ቆይ። እንደዛ ማለት ብላንቺ ቀላል ነው አይደል? አው ምኑ ይከብዳል። ይሄ ደግሞ ለአንተ ብዬ ነው እንጂ እውነቱን መናገርኩ አላቃተኝ። ልብስ እያስገባባሁ። አይ ልብስ ውስጥ እኮ ሳገኘው ባዶ ከሆነ ልጣለው ነው ውስጡው ሲኒ በጆከራ አማካኝነት ከመከራና ከችግር ወጣ ወደ ቤተሰቦቿ ተቀላቅላለች። ሰማ ብርቄ ከደወለችለት በኋላ ነገር ፌሽታ በፌሽታ በፊሽታ እንግዲህ ሀዝመራየንም ገና ሳላጭደው አነቁሙ ሽጨ ወደ ከተማ መገባኔ በማለት ብቻ ግን ነገሮችን ግልጽ ባያረግም ምሸሽ ነኝ ብሎ በይፋ ወርቷል። ኪራ የቤት ሰራተኛ ስለቀጠረ ክፉኛ ተናዳለች ከዚህ በኋላ የእንጀራ ገመዴ ከዚህ ቤት ተበጠሰ ማለት ነው እንዲተቀምጨማ ሊያበሉኝ አይችሉም ስለዚህ ከቤት ያስወጡኛል ማለት ነው በማለት ብቻ ጭንቀት ውስጥ ትገኛለች ራኬብ ሰኒን እያስጨነቀቻት ነው አሁን ፖሊስ ጣቢያ ሂደን የተፈጠረውን ነገር መናገር አለብሽ እንዴት ታሰርሽ እንዴትስ ተፈታሽ ምክንያቱም ማወቅ አለብን በማለት እያፋጠጠቻት ነው ጽናት የው በነሱ ፍቅር አዲስ ነገር ስለማይጠፋ ሰርጌ እስከሚያልፍ ድረስ ክፉኛ ተጨናነቂ ያለው በማለት ብቻ እያንሰላሰለች ትገኛለች። ዴቭም አትጨናነቂ ፈጣሪ ያውቃል በማለት እያበረታታት ነው። ውድ አድማጭ ተመልካች፣ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላም ና ፍቅር ከእናንተ ጋር ይሁን እያልሁ ለቻናሌ አዲስ ከሆናችሁ ላይክሸር ሰብስክራይብ በማድረግ አበረታቱ ይላችኋለው። እስከ ቪዲዮ ፍጻሜ አብራችን ቆዩ። ስፒድ ወይም ደግሞ አስጨናቂ አዲሱ የአቶ ተሾመ ልጅ ከኪራ ጋር ስለተጣላ ክፉኛ ተናዶ ነበር። በዚህ ብስጭት ታዲያ ተነሳስቶ ሰኒንም ለማጥፋት ቅድመ ዝግጅቱን ጨርሶ ነበረ። ጆከር የጓደኛው ሴራ አልተመቸውምና በቅርብ ርቀት ሲከታተለውም ነበር። ሂድና ጓደኛህን ጠይቀው በሚል ሰበብ እሱን እንዲርቅ ቢያደርግም እሱ ግን አጥብቆም አልሄደም። ምክንያቱም ሁኔታው ሁሉ አላማረውም ነበር። ልጅቷን አንድ ነገር እንደሚያደርጋት በጣም እርግጠኛ ስለነበር ርቆ አልሄደም። ያንንም እየጎተተ ለጓደኞቹ ሰጥቶ የታገተችበት ቦታ እንዲቀየር ብቻ፣ ግን እሷ እንድትሰቃይ ሊያደርግ ነበረ። ግን ደሞ ጆከር በኋላ መጥቶ በድንጋይ ጀርባውን ካለው በኋላ እሱም ወድቆ ልጅቷንም ይዟት ሊያመልጥ ችሏል። እኒና ጆከር ትንሽ ከተጓዙ በኋላ አሁን ላይ መመለስ አለብኝ፣ ጓደኛዬን እኮ ሳላስበው ነው መትቼው የመጣሁት፣ ስለዚህ ሊሞትም ይችላል፣ መነሳቱን ማየት አለብኝ በማለት አንዳንድ ነገሮችንም ይላል። እኒም የሰውየው ጨካኝነት ስለገባት አሁን ከኋላ ቢያገኝህ አንድ ነገር ያደርግሃል። ስለዚህ ወደ ኋላ አትመለስ፣ ከኔ ቤት እንድና ነገ ጠዋት የሚሆነውን አብረና ያለን በማለት እንደምንማታላ ይዘው ትሄዳለች። ከቤትም ከደረሱ በኋላ ራኬብን ቆፍቆፋዋትም ነበር ራኬብ ፈርታ እንደምንም እየተንቀጠቀጠች ትከፍተዋለች። በሩ ስር ከደረሰች በኋላ ማነስ ስትልም ሰኒ ነኝ ስትላት ጾቢዋን ረገጠች። ሰኒ የእህቴ መጣሽልኝ ወይ በማለት ቤት መጣሽ ማንስ ነው የወሰደች በማለት ብዙ ጥያቄዎች ቢጅጎደጎዱም ጎደጎዱም አሁን ሌላ ጊዜ ስረጋጋ እነግራቸዋለሁ በማለት ሁሉንም ነገር ሽምጥጥ አድርጋለች። ማንም ምንም ቢጠይቃት ምንም ነገር አልመለሰችም። ጆከር ከዳገው ሁሉ እንዳዳናት ለእህቷ ትናገራለች። የበን በልጁ በጣም ተደስታለች። እህቴን ያተረፍህልኝ አንተ ነህ በማለት መንከዋከብም ጀምራለች። ልጁ ከልጅቷ እንዳይርቅም ታደርጋለች። በጣም ደስ ብሏታል። ቅዱስ የድሮ ፍቅሩን ሰላምን ሳያገኛት አልቀረም። እንዳገኛትም ፍቅር እንዳለበት በደንብ ያሳብቅበታል። እናም ደግሞ እየተርበተበተ ነው። ብቻ ግን ነገሮችን አምኖ መቀበል አልፈለገም። ግን ስለሷ ጥሩ ጥሩ ነገር እያሰበ ነው መንገድ ላይ ከተገናኙ በኋላ እዚህ ሰፈር እኮ ነው ያለሁት በማለት በጸባይም ስታዋረው ነበረ። እዚህ ሰፈርማ በፍጹም ሊሆን አልችልም፣ ስለዚህ ሆን ብለሽ ነው እንጂ የተከራየሽው፣ እንማ አጋጣሚ ሊሆን አይችልም በማለት ሁለቱ ይከራከራሉ። እሷም ጸባይ በተሞላበት አንደበቷ ይህ እግዚአብሔር ስራ መሆን አለበት እኔ ሆን ብዬ አልተከራየሁትም፣ ግን ደግሞ እንደ አጋጣሚ ባንተ አካባቢ ሆኗል በማለት አንዳንድ ነገሮችን ለማለት ሞክራለች። እሱ ግን አምኖ መቀበል አልፈለገም። አሁን መሄድ አለብኝ በማለትም ሴትዮዋን አቁሟት ይሄዳል። እሷም ደግሞ ከወትሮ በተለየ አንድ ነገር አስታውሳለች። ከዚህ በፊት መልካም ጸባይ ያለውና ጥሩ ልጅ ነበር፣ አሁን ግን ተቀይሯል። ቅዱሴን አላውቀውም በማለት ቁማ ያንሰላሰለች ነው እኔ ፍጥጫውን ስላልፈለገች ጆከር ከቤት እንዲወጣ ፈልጋም ነበረ። አንቺ ያምሻል እንዴ ሰውየውን፣ የውን እንደዛ አድርጌው እንዴት ነው ወጥቼ የመሄደው? ቢያገኘኝስ? በማለት አንዳንድ ጥያቄዎችንም ጠይቋት ነበር። ታዲያ ምን ይሻላል በማለት ባለው ዙሪያ እያወሩ ነው። ጆከር ሰኒ፣ እባክሽን ቃልሽን ጠብቄ ከዚህ በፊት ያልሽኝን እንዳትረሽ፣ ስለዚህ እባክሽን ስፒድን አጋልጸሽ ለፖሊሶቹ እንዳሰጭ በማለት ከሱ በላይ ለጓደኛው እያሰበ ነው። ብርቄ ለተሰማ ደውላለት ጮቤውን ረግጧል። ተሰማዬ፣ እንዴት ነህ ብላ ሰላምታ ከጀመረችለት በኋላ የት ነሽ እንዴት ነሽ በማለት ያፋ ጥጣትም ነበር። ያለችበትን ባትናገርም ለምን ግን መሄድ እንዳሰብ ሳትነግሪ ቀረሽ በማለት ዳርዳርተውም ብሏል። እኔ እኮ ነግሬህ ነበር፣ አንተ አታምነኝ ሆነህ ነው እንጂ። ስለዚህ የወሰንሁት ውሳኔ ትክክል ነው በማለት አናንድ ነገሮችን አወርታለች። እኔ እኮ እንደዚህ ቆርጠሽም ቴጂ አልመሰለኝም ነበር። ወደ ወዳቸውን ካወሩ በኋላ በይበቃ እኔ ካርድ ሞልቼ ደውልሻለሁ ሲላትም፣ ስልኩ የሰው ነው የኔ አይደለም፣ እኔ ስፈልግ ደውልሃለሁ በልበቃቸው። ከማን ነው ግን የተጠጋሹ በማለትም ጠይቋት ነበር። ለማለይ ዘመዶች አሉኝ ስትለውም፣ እኔም አላውቀው ዘመድሽ የትኛው ነው በማለት ያፋጥጣታል። እንግዲህ እነሱ አያውቁኝም እንጂ ዋናው ነገር መጠጊያ ማግኘትሽ ነው በማለት በሐሳብም ተስማምተዋል። የቤት ሰራተኛዋን አዋርቷታል። ከደላላ ቤት ካመጣት በኋላ ስራው እንዴት ነው ለመድሽ ወይ በማለት ወደ ኩሽና አምርቶ ያለውን ነገር ሲያዋራት ነበር። እሷም እንግዲህ ቀና ብላ ሳታየው አንገቷን ደፍታ ያለውን ነገር ታወራለች። በቃ ስራውን ከለመድሹ በቅርቡ አገባለሁ ጽናቴን፣ በቅርቡ ስለማገባት ስራውንም ቤቱንም በደንብ ልመጁ በማለት እሱም አስጠንቅቆ ይነግራታል። እሷም ጽናትና? ያልኸው ያልሆ ስትለውም፣ አዎ ምነው ደነገጥ ሽብኝ እኔ እኮ ጽናት ሲባል ተመሳሳይ ስም ሆኖብኝ ነው። ያጋጣጣሚው ግን ይገርማል በማለት አሁን ቁርስ ላቅርብልህ ስትለውም፣ በይበቃ እኔ ሊሄድ ነው ቸኩላለው፣ ደህና ወይ በማለት ይሰናበታታል። በሩ ስትጨናነቅ ከርማ ነበረ። አሁን ላይ ጓደኛዋ ስለመጣችላት በጣም ደስ ብሏታል። ከቤቷም እስከምደርስ ድረስ ጭንኩል ብላም ነበር። ከደረሱ በኋላም አንዳንድ ነገሮችን ተጨዋውተዋል። ሰንዬ በሰላም ተመለስሽ ወይ በማለት ጥያቄም ጠይቀዋት ነበር። ሰብሰብ ብለው ሲያወሩ ነበር እና ራኬብ በድንገት ትነሳለች። በሩ ተቆፍቁፎ እኔ ልክፈተው ትላለች። እንግዲህና ሆማም አፈፋ አድርጉ፣ እች ቁልፍ ፊት ፊቷ እኮ ተፈታ በማለት ራኬብን ማማት ይጀምራል። ብዬ አንቺ ጠፍተሽ ሳል እንደ እብድ ሲያደርጋት ነበረ። ስለዚህ አሁን ጋርድ ካልተቀይጠረላት ማለቷ ስለማይቀር እኔ እንጃ እንዴት እንደምታደርጊ አላቅም። ከግቢ የምትወጪ አይመስለኝም በማለት ቡጭቅም ሲያደርጓት ነበር። እነሱም ተሳስቀዋል። ወን ስራን አብዝታ ትጠላለች። ተስራ ይልቅ ወሬ ወዲና ወዲ ማድረግና ተንኮሎችን አዘውትራ ትሰራለች። እናም በዛት አለምዬ እጇን አማትም ስለነበር እባክሽ ምግብ ስሪ በማለት ከእንቅልፏም ቀስቅሳት ነበር። እሷም ኤጭ የሚል አማርኛ ትናገራለች። አለምዬም ክፉኛ ተናደደች። እኔን ነው ጭ የምትይኝ? ከሰው ልጅ እኮ ምንም ነገር አይጠበቅም። ብቻ ተይው እኔሆን አልፈልግም ራሴ እሰራለሁ። በቃ ቁጭ በይ ሄደሽ ተኝ ከፈለግሽ በማለት አንዳንድ ነገሮችን ተነጋገሩ። ተሰማ ብርቄን ካዋራ በኋላ እንደ ቀውስ እያደረገው ነው። እንግዲህ መንገዱን ሁሉ ብቻ ብርቄ ስለደወለችለት ጮቤውን ረግጧል። ቃዳ ቃዳውን እየተራመደ እያለ ምን ሆነ ነው ሳቅ በሳቅ የሆነው በማለት ከበዛብ ይጠይቀዋል። ታዲያ መታወቂያዬን የበሬት ግብር የምከፍልበትን ስለሰጡኝ ለዛ ነው ደስ ያለኝ። የስንት ጊዜው ነው አንስተ ዛሬ አሁን የምታወራልኝ ስንት የሚወራ ሞልቶ በማለት አናንድ ነገሮችን ይነጋገራሉ። ወሬያቸው መካከልም መቼ ነው አዝመራህን የምታጭደው በማለትም ጠይቆት ነበር። እኔማ ከማጨድ ይልቅ እንቁመ ነው መሸጥ ነው የምፈልገው ሰው ካገኘ ሀዋራለይ በማለት ደስታ በደስታ ሆኖ እያዋራው ነው። አንተ እንዴት ጠግባሃል ምን አይነቱ ገበሬ ነህ በማለት አናንድ ነገሮችን ይለዋል ተሰማ የብርቄን ድምጽ ከሰማ በኋላ አንዳንድ ነገሮች እየተቀየሩ ነው። ብቻ ነገሮቹንም ተሳስቶ ለማውጣት እየፈለገ ነው። ነገር ግን ይህም ብናገር ሌላ ችግር ይፈጠራል ስላለ ነገሮችን ዋጣ አድርጎ እህሉን ለመሸጥ እያጫረተ ነው። ውድ አድማጭ ተመልካች፣ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ ነገ የቀጠለውን ይጀላችሁ እስከመጣ ድረስ መልካም አዳር ይምንላችሁ።